ጓዳው ድርሰት አንቷን ቼኾቭ ትርጉም አብርሃም ረታለም እንባ በየጓዳው ከሌሊቱ ሰባት ሰዓት ላይ ነው። በከተማው መሃል በሚገኘው የዳንስ ክበብ ውስጥ ሶስቱ ጓደኛሞች ማለትም ረጅም ቀጭኑ ሐኪም፣ የስኳር መምተኛው የህግ ባለሙያና እና ጡረታ የወጣው ጀርናል ሁሉም በምሽት የራት ጉዣ አለባበስ መጠጥ እየኮመኮሙ ወግ ይዘዋል። የተከበራችሁ ውድ ጓደኞቼ፣ በእኔ በህክምና ሙያ አመጋገብን በሚመለከት ቀዳሚው ቲዎሪ ምን መሰላችሁ? ሁል ጊዜ እንዳሁኑ ሲርበኝ ቲዎሪው መጥቶ በጆሮዬ ክልልልል ክልልልል ይላል። ሲያምህ መድኃኒት ዋጥ መርፌ ተወጋ አይደለም ህመም ሊያመጡ የሚችሉ ነገሮችን ቀድመህ ተከላከል ነው ቲዮሪው በምን በምግብ ነዋ ከታመምክ በኋላ ወደ ሀኪም ቤት ከመሄድ ይልቅ ቀድመህ ልኳንዳ ቤቶች ሬስቶራንቶችን ወይንም የምግብ መሸጫ መደብሮችን ተወዳጅ ጎብኚ ደግመህ ደጋግመህ ጎብኛቸው ነው ቲዮሪው ለምሳሌ እኔ አያደርስበትና ልጄ ቢታመም ቀድሞ የሚታየኝ በፕሮቲን ነው በቫይታሚን ነው ወይንስ በካርቦ ሃይድሬት የበለጸጉ ምግቦችን ልዘዝለት የሚለው ሐሳብ እንጂ የሚመጣብኝ መድኃኒት ማዘዝ አይደለም። ከነምሳሌው ምሳሌው የጤና ረዳት ልጅ በመድኃኒት ብዛት። የዛሬን አድርገውና፣ ጡረታ ከመውጣቴ በፊት በጦር ውስጥ በነበርኩበት ጊዜ ከወታደራዊ ቅድመ ዝግጅቶች ውስጥ አብይ ቦታ የሚሰጠው የወታደሩ ምግብ ዝግጅት ነው። የሩጫ ልምምድ፣ ረጅም መንገድ የመሄድ፣ የከባድ መሳሪያ ተኩስ፣ ጂምናስቲኩ ወዘተ በጠነከረና ታስቦበት በተዘጋጀ አመጋገብ ካልታገዘ ዋጋ የለውም። ይገርማችኋል ይገርማችኋል፣ የእኛ የህግ ሙያ ጥቂት ከእናንተ ይለያል። ስለተበደሉት ለመከራከር የግራና ቀኝ የማኝ ሰምቶ በዳኝነት ለመፍረድ ሚዛናዊ ህሊና ሊኖርህ ይገባል። የምታስበው ሙሉ ለሙሉ በአእምሮ ነው። ዶክተር በሙያህ ልታርመኝ ትችላለህ። ለአእምሮ ጥራትና ነገሮችን ለማገናዘብ እንዲረዳ እንደ አሳ ዘይት የመሳሰሉ ምግቦችን በቀን አንዴ መመገብ እንደ ግዴታችን እናየዋለን። በትልልቅ ከተሞች በምሽት ክበቦች ውስጥ እየደነስክና እየጠጣ ራት ማግኘት ይቻላል። ነገር ግን አሁን እንዳለንባት እንደ ሳጎሬ ባለች ከተማ ከቮድካ እና ከአረቄ በስተቀር ምንም አታገኝ። አሁን የትኛውም ምሽት ክበብ ገብተህ መቶ ብር ከፍላለሁ ምግብ አቅርቡልኝ ብትል አታገኝም። አባቴ አባቴ ዘወትር እንደሚለው ጥሩ መጠጥ እየጠጣህ ሳለ በየመሃሉ የምትመገበው እንደማጣት አሰቃቂ ነገር የለም። በንግግሬ ውስጥ የማይጥም ሐሳብ ካለበት ለመታረም ዝግጁ ነኝ። ኦ ዶክተር ኢቫን ኢቫኖቪች፣ አነጋገርህ እንዴት የማይጥም ሐሳብ አዝሏል ማለት ይቻላል? ኦ ሰዓቱ ወደ ስምንት እየተቃረበ ነው ይልቅስ በአሁኑ ሰዓት የትን ምግብ በማናገኝበት ሰዓት የዚህ የምግብ ፍላጎታችንን የሚቀሰቅስ ወግ መነሳቱ ነው ስህተት መስሎ የሚታየኝ። እኔ ራሴ አሁን በአሁኑ ሰዓት በጨው የታሸ ቋሊማ፣ ትንሽ ኮተሌት ወይም ደግሞ ሞርቶዴላ። በነገራችን ላይ ከመሃላችን ዋርሶን የሚያውቃት ሰዋለን በጦርነት ታሪኮች ኮርሳችን ውስጥ ስለ ጀኔራል ናፖሊዮን ቦናፓርት የተማርነው ታሪክ በይበልጥ ዋርሶን ያስታውሰኛል። ናፖሊዮን ጦሩ ከሩሲያ ጋር መራራ ውጊያ ካደረገ በኋላ በምግብ ጦት ስለተሰቃየበት አፈግፍጎ ዋርሶ ላይ ከረመ። ዋርሶ የነበሩትን የመዋኛ ገንዳዎች ሁሉ ትኩስ በታለበው ወተት አስሞላ እና በወተቱ ውስጥ እየዋኘ እየጠጣም፣ በበነጋው ወተቱ ሲረጋ በርጎ ባህር እየዋኘ የለም የለም! ባክ ጄኔራል ባክ፣ ጨዋታውን ቀይር። ፓሪስ ደግሞ ምን እንደሚያደርጉ ታውቃላችሁ? ከሁሉም ብልጫ ያለውን አሳ አስቀርበው ከከተፉት በኋላ በብራንዲ፣ በወተት፣ በተለይ በአረንጓዴ ውስኪ፣ በአሳማ ሐሞት፣ በማር፣ በቅቤ ለውሰው ያሹታል እና ቀኑን ሙሉ እሳት እየመታው ይውልና በተለይ ልክ እንዳሁኑ ሁለት መለኪያ ቮድካ ጥተህ ድስቱን ከፈት ስታድርገው ሽታው አፍንጫህን ሲመጣ በቃ በቃ በቃ። በተለይ በአንድ ወቅት ለውጊያ ልምምድ ሄደን ፖላንድ ላይ በሰፈርንበት ጊዜ ህዝቡ እያመጣ ሰጠን የነበሩት ባህላዊ ምግቦች የበግልገሎችን ስጋቸውን ገና መጥበሻው ላይ ቁጭ እንዳደረከው በተለይ በተለይ በሺህ ስምንት መቶ ሀምሳ ስድስት ድል አድርገን የብርጋዲየር ጄኔራልነት ማዕረግ በሰጠኝ ጊዜ የጠጣሁት የጠቦት በግ መረግ በቃ ጄኔራል፣ በቃ በቃ። በጭራሽ ይህንን መቋቋም አልቻልኩም። ለዚህ መፍትሄ የግድ አንድ መላ መፈጠር አለበት። ቆይ በቃ ተነሱ፣ እንውጣ። እኔ መፍትሄ አለኝ። እኔ ቤት እንሂድ። ጠባብሰን የምንበላው ምናምን አናጣም እንዴ። ስምንት ሰዓት ተኩል? በዚህ ሰዓት ባለቤትህ ቀራ አይላትም? በጣም መሽቷል እኮ ዶክተር። ተንጋግተን ስንሄድባት ስሜቷን አንጎደው? የለም ምንም ችግር የለውም። ጥብሳ ጥብስና ጥቂት የጥጃ ሮስቶ ከፍሪጅ ውስጥ አላጣላችሁም። ይልቅስ ተነሱ። ማወራራጃ ግን አንድ ሁለት ጠርሙስ ከዚህ ይዘን መሄድ አለብን። ይሄ አሁን በህብረት የምናደርገው ጉዞ በዘመቻ ጊዜ የነበረንን ፍቅርና ህብረት ያስታውሰኛል። አቤት የጦሩ ቤት ትዝታ ነው። በእኛ ስራ ጡረታ መውጣት ባይኖር እንዴት ጥሩ ነበር። ይልቅስ ከእናንተ አንዳችሁ ውጭ ሲያመሽ ራት አዘገጃጅታ ከድና ሳሎን የማስቀመጥ ልማድ ያላት ሚስት ያለችው ማን ነው? አሁን በሌሊት ወደ ሴቶቻችን ስንሄድ የሚታየው ሁኔታ በመልከት በአንድ ጓደኛ የደረሰ ቀልድ ትዝ ብሎኝ በእኔ በኩል ዶሮ የለኝ ከጭልፊት አልጣላ በየግንባሩ ስማስን ሚስቴን በህመም ተሰቃይታ አረፈች። መቼም የህግ ሰዎች ስትባሉ በማንኛውም ጉዳይ ውስጥ ቀልድ ጣል ካላደረጋችሁ አትረኩም። ለማንኛውም ለምሽቱ ጉዟችን አመቺ ከሆነ ደስታውን አልችለውም። እንደው በእኛ ሙያ እንደሚታወቀው ሳይካትሪ ስለ ቀልድ እራሱን የቻለ ምዕራፍ አለው። ቀልድ የሚያበዛም ቀልድ የማይወድም በአስተሳሰቡ ላይ አንዳች ችክል እንደተጋረጠበት ይጠቁማል ይለናል። ስለዚህ በዚህ አደገኛ የረሃብ ሰዓት ቀልድ ቅንጦት መስሎ ሊታይ ቢችልም ስለ ምሽቱ ፍቅራችን ስል ቀልዱን ለመስማት ዝግጁ ነኝ። ታዲያም ቀልዱ ውስጥ አንቀጽ ቁጥር ምዕራፍ ምናምን ጨማምረህ ወደ ሙያህ እንደማትስበን ተስፋ አድርጋለሁ። ጥያቄ ይህን ረስቼ እኔ ቤት ይሄ ቅድም የጠቀስከው አይነት ልማድ፣ ማለትም ራት ከድሮ የማስቀመጥ ልማድ የለም። ቁልፍ ስላለኝ ከፍቼ እገባለሁ። ምግብ ካማረኝ ወደ ማድ ቤት ገብቼ ትንሽ ከቀማመስኩ ይበቃኛል። ብቻ ትንሽ ቮድካና ሳንድዊች ምናምን ማቀዝቀዣ ውስጥ ካገኘሁ በቃ፣ የእኔ ሰይጣን ባለቤት እንኳ በዚህ አትጠረጠርም። ከቀሉ በፊት የእኔ ሰይጣን ብትለኝ አንድ ነገር አስታወስኩኝ። እንዴ፣ የእድር ሹሙ ዛሬ ነው ነገ ነው ያሉኝ መርዶውን? ዛሬ ቀኑ አርብ ነው አይደለም? አርብ እንጂ። ያው የሚያመቱ የህግ ሰዎች ስትባሉ ሰከንድ፣ ደቂቃ፣ ወር አመት አትስቱም። ነበር ዛሬ ሰከርክ መሰለኝ። ምን ነው በሀሳብ ጭ ልጠልግ ትዚ ቀልድ ጠፋብህ እንዴ? አይ አይ፣ ሰውየው እንግዲህ እንደኛ ጨዋ ጠጭ አይደለም። ባለጌና ሰከራም ነው። እና እየሰከረ ገብቶ ስለሚደበድባትና ስለሚያሰቃያት የቤቱን ዋና መግቢያ በር ቁልፍ ለዘበኛ ትሰጥና ራቱን ሳሎን ጠረጴዛ ላይ አድርጋ መኝታ ቤቷ ገብታ ቆልፋ ስተኛለች። አጅሬ ከተለመደው በላይ ጠጣና በጣም ሰክሮ በመከራ ቤቱ ይደርሳል። ዘበኛው ደጋግፎ ሳሎን ሶፋው ላይ አስቀምጦት ይወጣል። ጠረጴዛው ላይ በትልቅ ድስት ግማሽ የሚሆን ሽሮ ወጥና እንጀራ አድርጋ አስቀምጣለች። ሰውየው ከላይ ሊያስመልሰው ክፉኛ ይታገለዋል። በዚህ ላይ ሽንቷ አስጨንቆታል። ወደ መጸዳጃ ለመሄድ ሁለት ሶስቴ ቢሞክርም አቅም ያጣል። ወደ ጠረጴዛው ሲያይ ድስቱን ይመለከታል። ክዳኑን ቀስ ብሎ ያነሳና ሲለብቀው የቆየውን ያራግፍና እፎ ይላል። የሱሪው ቁልፎች ፈቶ ሽንቱንም ይከላል። ክዳኑ እንደነበር ይዘጋና ሶፋው ላይ ያገኘውን የአልጋ ልብስ ተከናንቦ ይተኛል። ሚስቶዬም ቶዬም እንደተለመደው ጠዋት ትነሳና ድስቱን ወስዳ እንዲሞቅ ትጥደዋለች። ስራ ለመሄድ ሲነዛ ከዚያው ድስት ላይ ጨልፋ ታቀርብለታል። እየተመገበ ይጠይቃታል። አይ ዛሬ ደግሞ የሰራሽው ሽሮ ቃናው ለየት ይላል። እኔ ያው ሽንኩርት፣ ዘይት፣ ጨው፣ በርበሬ ነው የጨመርኩበት ትላለች። እሱም በምላሱ ያጣጣመ የለየለ ሽሮ፣ በጣም ቀጥኖብኛል። ይሄ እንደ ካቲ ካላም ጠረን አለው። ደግሞ ቆየት ብሎ እንደ ሽንትማ አይነት ቃና፣ አንድ ሁለት ታኝ ከስጋም ከውስጥ አገኘ ለመሆኑ ስጋ ማን ገዛልሽ? በሁኔታዋ አንጀቷ ያረረው ሚስት ነገርኩ። እንግዲህ በኔ በኩል ከወትሮ የተለየ አልሰራሁም፣ እንደ ድሮ ወፈር ያለ ሽሮ ያኖርኩልህ። ያቀጠንከው አንተ መሰልከኝ። ካቲካላውንም ሽንቱንም ስጋውንም የኔ ስህተት፣ ለማረም አንተውን የጨመርከው። ስለዚህ ደግሞ እንዳትቆጣኝ በማለት እንዳለ ነው አሙት ያቀረብኩላል ያው እንደምታውቁት ማዳም በአሁኑ ሰዓት መተኛቷ አያጠራጥርም። አሁን እሷን መቀስቀስ አያስፈልገንም። ቆይ እስቲ ሰዓት ያንተ ያለ ዘጠኝ ሰዓት ሆኗል። እዚሁ ሊነጋብን አይደለ እንዴ? በሉ በሉ በሉ፣ ቀስ ብለን እንግባ። እንደው ድምፅ ብታሰሙ እያንዳንዳችሁን ጆሮአችሁን ነው የምቆርጠው። ሺ ጊዜ ነግሬያቸዋለሁ። ሁል ጊዜ ወደ ምግብ ማዘጋጃ ክፍል ስትገቡ አፍንጫዎቻችሁ የምግብ ሽታዎችን ለማነፍነፍና ለይቶ ለማወቅ ዝግጁ መሆን አለባቸው። ዶክተር ዶክተር ኃይለኛ የጨጓራ ህመም አለብኝ፣ አሁን ሊጀምረኝ ነው። ምስል የለም። አሁን ያለነው ሐኪም ቤት ውስጥ አይደለም ማድ ቤት ውስጥ ነን። ስለዚህ ምግብ ነው መድኃኒቱ። ዳይ ክፈት ውሱ ፍሪጁን። ቆይ ቆይ ቆይ፣ የሥራ ክፍፍል እናድርግ። አንተ ጄኔራል ምድጃውን ለኩት። ክብሪት ያውልህ። ከዚያ ድስቶቹን አውጣ። ቆይ ቆይ አንተ ደግሞ አንተ ከከፈትከው ውስጥ ሽንኩርት፣ ጨው፣ በርበሬ ምናምን አውጣ። እሱን አንደኛውን ጠርሙ ስንክፈተውና እስከዚያ እየጠጣን ምግቡን እንሰራለን። ቆይ ቆይ መክፈቻ አላምጣ። ይሄ ስኳሪ ደግሞ ቅድም ረስቸው ኪኒኔን ሳልወጡ። ወቸው ጉድ! እስኪ በሌሊት ሰው ቤት የሚገርም ነው አመጣው ለጤናችን ቋንዴ፣ ክኒኖቹን ዶክተር፣ በዚህ ቦታቸው ምን ችግር አለው? ያለነው ሐኪም ቤት አይደለም፣ ኩሽና ውስጥ ነን። ሁኔታዎችን እንዳመጣጣቸው መቀበል ነው። ይቻላል። ለጤናችን ይሄ ሁኔታችን በአንድ ወቅት በአንድ ወቅት አገር አቀፍ የኮሌራ ዘመቻ በመጣ ጊዜ የነበረውን ሁኔታ አስታወሰኝ። በሉ በሉ ሽንኩርቱን እንክተፍ። የእኔ የቱማሻ ዛሬ ትንሽ ያመማት ትመስላለች። ያው የሴቶች ጉምጉምታ የምታውቁት ነው። ሐኪም ቤት ስትሄድ ሐኪሙ ትንሽ የተመረዘ ምግብ በልተሻል አላት። በእኔ በኩል ምግብ ምግብ ነው፣ እየተመረዘ ምናምን አይሰራም የሚያሙን በከናፍሮቻችን መሀል የሚያልፉት መጥፎ ንግግሮቻችን ናቸው። ስለዚህ በምግብ ባና መሀኝ ይሻላል። ከንግግራችንና ከሱ ኋላ ካሉት መጥፎ አስተሳሰቦች እንታረም አልኳት። አልተቀበለችኝ። አረ፣ ሽንቁርቱ የት አል ታዲያ? እሱ ኮ መዲነ ውስጥ ፈልገው ቁልፉ ነው እኮ። ቆይ ቆይ ቆይ፣ አሀ ገባኝ። እሱን ቆልፈዋለች ማለት ነው። ምን ሰራተኞቹ አንዳንድ እቃ እያነሱ ስላስቸገሯት ቆልፋበት ነው ማለት ነው። ቆይ ቁልፉን የት ነው የምታስቀምጠው? ቆይ ቆይ ቆይ መኝታ ቤት ነው፣ መኝታ ቤት ነው የምታኖረው። አይዟችሁ ይዤ መጣሁ። የት አለ? እንደው ይሄ የት ሄደ? ማሻ፣ ማሻ፣ የእኔ ውድ ማሻ፣ ማሻ፣ የእኔ ማሻ፣ አንድ ጊዜ ብቻ ይኸው፣ ለአንድ ሰከንድ ላስቸግርሽ ማን ነው? አንተ ነህ እንዴ? እንዴት ደነገጥኩ። ለምን ትቀሰቅሰኛለህ? አንተ ሰውና አውሬ። ይውልሽ ምን መሰለሽ የኔ ማሻ፣ የእኔ መላእክ የእቃ ሳጥኑን የታችኛውን ቁልፍ ስጭኝና ተኝ። በቃ እኔ ያስተናግዳቸዋለሁ። ሥጋውን እኔ ያዘጋጀውና ከዚያው እሰጣቸዋለሁ። ምኖች ናቸው የሚስተናገዱት? ዛሬስ ከስካር አልፈህ በቁምህ ቅዠት ጀመርክ። ይኸውልሽ ምን መሰለሽ ማሻዬ ጄኔራልን ታውቂያቸዋለሽ እና ጠበቃውን ጓደኛዬን፣ ሁለቱም በህብረተሰብ ውስጥ የተከበሩና አስደናቂ ታሪክ ያላቸው ሰዎች ናቸው። በተለይማ ጄኔራሉ አራተኛ ደረጃ የጀግና ሜዳሊያ ተሸላሚ የነበሩ ናቸው። ሁለቱም ስምሽን አንስተው አይጠግቡትም። ምሽት ድግስ ላይ ተገናኝተን የወይዘሮ ማሻን ሙያ ካላየን ቢሉ በኩራት ይዤያቸው መጣሁ። አሁን አንቺ አታስፈልገንም። ግድ ልምታኝ፣ ቁርፉን ብቻ ስጪ። እንግዶቻችን ላንቺም ያላቸውን አክብሮትና አድናቆት ስገልጽልሽ በደስታ ነው። እሺ ጌታ፣ ዛሬ ደግሞ የአንተ ጢንቢራህ እስኪዞር ሰክረህ መግባት አነሰህና እንግዶች ይዘህልኝ ሙያዬን ልታስመሰክርልኝ እንዴት አምሮብሃል! ጀመርሽ። እንግዲህ ከኮሜዲ ነው ውስጥ ሽንኩርት ቅቤና ማጣፈጫ ቅመማ ቅመም ማውጣት ብቻ ነው የኔ ፍላጎት። ይኸውልሽ ዛሬ የሚወጣውን ወጪ በሙሉ እኔ ተካልሻለሁ። ከፈለግሽ እንቺ አሁኑ ነው ሀምሳ ብር እና ምንም ችግር አንፈጥርብሽም፣ የእኔ ርኅሩህ አዳክዬ። አንቺ በቃ ተኝልኝ። ይኸው እንዴት ነው ዛሬ ያመመሽን፣ ትንሽ ተሻለሽ እንዴ? ቅድም እኔ እንደወጣሁ እንደተነጋገርነው ዶክተሩ ደውሎ ነበር እ ጨርሶ ህፃን አደረከ። ምን መሆንሽ ነው? እንግዶቻችን እጅግ በጣም ተርበዋል። አንዱም የመጡበት ምክንያት ዛሬ ቀን ላይ እየታመምሽ መሆኑን ስነግራቸው አይኗን ሳና ያን ሄደን ብለው ነው። ስለ አንቺ ሁሉም የእኔ ጓደኞች፣ ሁሉም የሚያውቁሽም የማያውቁሽም በጣም ይጨነቃሉ። አንደኛው ሚስትህ ማርያም ናት ይለኛል። ሙጭ አንደኛው ሚስቴ ናት አትበል፣ እናቴ ናትበል ይለኛል። ሌላው ቅድስት የተባረከች ይልሻል። ሌላው ይህቺ ሴት የወረዳችን ህዝብ እናትና ብርሃን ነች ነው ነው የሚለኝ። አንቺ ግን ለጓደኞቼ አክብሩት የለሽም ማሻዬ የኔ እርግብ እባክሽ ቶሎ በይ ቁልፉን እባክሽ እባክሽ እባክሽ። እስኪ በቃ ለፈለፍክ፣ ትንሽ አታፍረ? የልጆች አባት አደለህም? እኔን ተወኝ። ለልጆች ባታስብ ለራስህ ሙያና ክብር ስትል ራስህን መጠበቅ የለብህም? ከማንም ወሮ በላና ባለጌ ጋር በየዳንስ ቤቱ ገንዘብ እየረጨህ ሙሉ ሌሊት መጠጣትህና መስከረህ ሳያንስ እንቅልፍ ከልክለህ ታሰቅቀኛለህ። ሐፍረተቢስ ነ ለስሙ የደረሱ ልጆች አባት ነህ። ለልጆች አዎ በቃ ልጆች አሉኝ። ምን ይሆኑ ታዲያ ምን ይሆኑ? ምን አዲስ ነገር ተፈጠረና ነው የምትገረሚው? ምንድን ነው የምትይው? የእኔ ውድ ማሻ ማሻዬ አከብርሻለሁ አደንቅሻ አለሁ ው ልጆቻችንም የአምላክ ስጦታ ናቸው። እኔም በሚገባ እያስተማርኳቸው ነው። ለምሳሌ ሚሚ የሁለተኛ ደረጃ ትምህርቷን ሀይ ስኩል ጨርሳለች። ሚካኤልም ቢሆን የሕክምና ተማሪ ሆኗል። ከዚህ በላይ ቀቅለው ሊበሉኝ ነው እንዴ? ሂድ እዛ። የልጆቼን ስም አትጥራ። ስምክን ጤስ ይጥራውና እንግዶቹን ውጡ። ምግብ የለም ልላቸው አልችልም። አንቺን ለመጠየቅ መጡ። ራበን አሉ። እነዚህ ሰዎች አንቺን ያደንቁሻል፣ ያከብሩሻል፣ ይወዱሻል። ሰፈራችን እሷ ባትኖር ምን ይውጠዋል ይሉሻል። ኧረ እባክሽ ቁልፉን ስጭኝና ጥቂት ነገር በላልተው ይሄዱልን። አንተ ሰውዬ ጭራሽ አብድሃን። ምን አይነት እንግዶች ናቸው በዚህ ሰዓት ሰው ቤት የሚመጡት? እኔ ለእነሱ አፍርላቸዋለሁ። ለምድረ ሰካራም የሚሆን የራት ግብዣ የለኝም። አሁን በሰላም ወደ ቤታቸው ይሂዱና ይተኙ። ነገ ምሳ እንጋብዛቸዋለን። ይዳይ፣ በእርግጥ የፈለግሽውን ልትይ ትችያለሽ። እኔን ለብቻዬ የፈለግሽውን ልትይኝና ልትወቅሽን ትችያለሽ። ሰዎቹን በምጠይቅሽ መንገድ ለማስተናገድ ፈቃድሽን መከልከል ግን እኔን በተከበሩት ሰዎች ፊት ዋጋ ማሳጣት ነው። በዚህ አይነት የኑሮ ጓደኛዬ እና የፍቅሬ የት ተካፋይ ነሽ ለማለት አያስደፍረኝም። ይኸውልሽ መጽሐፉም፣ መልካም ሴት ለባሏ ዘውድ ናት ነው እኮ የሚለው። ይሄ ሁኔታሽ በቀደም አብረን ባየነው ቲያትር ውስጥ ዋናው ገጸ ባህሪ ያለውን አባባል ያስታውሰኛል። ቆይ ለማስታወስ ያለ እንድለው ከፈቀድሽልኝ። ቆይ፣ አዎ። ኑሮ ከጀመርንበት ጊዜ አንስቶ እንደ እባብ በመርዝሽ ስትጎጅኝ ከርመሻል። ዛሬም ቀጥለሽበታል። ያለው ትዚ ልሸ ደግሞ ወደ ስድብና ዛቻ ተሸጋገርክ። እሺ ለዛሬ ይቅርበኝ ይቅርበኝ። እሺ ለካስ ትናንት ከመጽሔት ያነበብኩት አባባል እውነትነት አለውና በብዙ ሰዎች ፊት መልአክ፣ በመኝታ ክፍሏ ውስጥ ለባሏ ግን ሳጥናኤል። አንዳንዴ ደራሲዎች እንደ ነቢይ ይታያሉ በእያንዳንዳችን ጓዳ የተደበቀውን በድርሰቶቻቸው በኩል ስለሚጠቁሙን አንቺ ዘወትር ክፉ ሀሳቢ፣ ክፉ ተርጓሚ ይሆንች ስታሰቃይ ይኖረሻል። ዛሬማ ይኸው በተከበሩ እንግዶች ፊት ልትደግሚው እየተዘጋጀሽ ነው። ወይኔ ድሌ፣ አትጨማለቅ። ከእነሱ ጋር አብራችሁ ገደል ግቡ። ኧረ ተይ አታቃጢኝ። ያለሽን አንዱንና ብቸኛውን ባልሽን እንዳሻሽ አድርጊው። እንዴ ተንበርክኬ ለምንሻለሁ እኮ የእኔ ውድ ማሻ። ያሰኘሽን ሁሉ እርግመና ውርጅብኝ ግን እንግዶቻችን እኛን አምነው መጥተው በረሀብ አይቀጡ የኔ ብርሃን ቁልፎን ባክሽ፣ ማሻ፣ የኔ መልአክ፣ ጭካኔሽ በእኔ ላይ ብቻ ይሁን። አታዋርጅኝ። ስለ ነገው ስሚ አስቢልኝ። የኔ ይቶ አረመኔ እኔን እንደፈለግሽ ስደብኝ፣ ምቺኝ። ይኸው ተንበርክኬ የለመንኩሽ ነው። ልትነሺ ነው እንግዲያው? ይኸውና ቀሚስሽ። ጎሽ፣ የኔ ቆንጆ። ታንክ ዩ ታንክ የኔይቱ ማሻ፣ ከሴቶች ሁሉ ተወዳጇ፣ ብርሃን፣ የወረዳችን ብርሃን እየመጣች ነው። ስለ ረበሽ ናችሁ ይቅርታ። አገጭህ ለምን ይንቀጠቀጣል? ያንቴ አለ። ከንፈርን አትንከሰው፣ እየደማ ነው። በተለይም አገጭህ፣ እንዴ ምን አገኘ? እንዴ አገጭህ ምንድን ነው? ዱቄት ተለቅልቃ የለም ቆይ፣ ማሻን እንዳልረብሻት በጥንቃቄ ወደ ጨለማው መኝታ ክፍል ስገባ የማሻዬ ፓውደር ተደፍቶብኝ እና። ኦው ትክክለኛዋ የነገስተ ነገስታት ወደረኛ የሌላት ማሻይ እነሆ መጣች። በዚህ አይነት እንግዳዬ በመሆናችሁ እጅግ በጣም ደስተኛ እና እድለኛ ነኝ። እድል ገጥሞኝ በቀን ምሳ ላይ እንድትገኙልኝ ስመኝ የኖርኩ ቢሆንም እድሉ አልገጠመኝም። ዛሬ ግን ለአምላክና ለባለቤቴ ምስጋና ይድረሳቸውና ምኞቴ ተሳክቶ በረጅም ውለሊት ቤቴ ልትጎበኙልኝ በመቻላችሁ ተደስቻለሁ። የተኛሁት አሁን ነው። ስትገቡ ድምጽ ሰማሁ። ነቅቼ ወጥቼ ልቀበላችሁ ስዘጋጅ ውዱ ባለቤቴ ከእንቅልፍሽ አትነሽም ብሎ ሲከለክለኝ ተበሳጭቼ ቆየሁ። ሆኖም አሸንፌው መጣሁ። እግዚአብሔር የተመሰገነ ይሁን በሉ፣ ተጫወቱ። ሁሉም አሁን ይደርሳል። ትዳር መያዝ እንዴት መታደል ነው! በማረ ቁጥር በማንኛውም ሰዓት መመገብ ትችላለህ፣ መጠጡም ሲያምርህ። ወይዘሮ ማሻ ከእንግዳ ተቀባይነቷን በላይ በፒያኖ አጨዋወቷ የምትደነቅ መሆኗን ስሰማ ኖር። ያሉ የሰራችሁን ራት ብቻም ሳይሆን ይህንን ሙዚቃዋንም ለመስማት ከፍተኛ ጉጉት አለኝ እኔ እንደ አንተ እድለኛ ሰው አላየሁ። ወይኔ፣ እኔም አሁን ሰው ነኝ እላለሁ ሚስቴ ባትሞትብኝ። ወይኔ፣ ግን የእኔ ውድ ማሻ፣ ማሻ፣ ይኸው የእንግዶቹን ለቅሶ እየሰማሽ ነው። ፒያኖ ስትጫወት ሳንሰማ አንሄድም ብለው ውጥር አድርገው ያዙኝ። ኧረ እባክህ ሰውየው አትበድ አሁን ከሌሊቱ አስር ሰዓት እየሆነ ነው። የእሱ አብሮህ እያበደ ያለው የጠበቃው ሚስቱ አባት አርፈው መርዶ የምናረዳበት ሰዓት እየደረሰ ነው። እሱ ራሱ እስካሁን ሳይገባ መቆየቱ አልሰማም እንዴ? ማን ጓደኛህ ነዋ ጠበቃው የሚስቱ አባት ማረፋቸውን መርዶ ልናረዳት መዘጋጀታችንን ሰምቷል እኮ እና እሷም ማርዳት ትተን፣ አቤት አቤት አቤት እህቴ እህቴ፣ አንተ ሰምተሃል እንዴ? አቤት ሰዓት ሄዷል። የባለቤትህ አባት አርፈው መርዶ ለካ አሁን በአስራ አንድ ሰዓት ነው። ሰዎቹም እየመጡ ነው እኮ፣ ፍጠን ጌታዬ፣ ሰዓቱ ደረሰ እንዴ እናንተ የእርስ ታደርገዋለሁ እኮ በሎሊድ እንዴ እኛም እንሂድ እንጂ አብረህ ነው አባሪ ጫማህን አታጩሁብኝ። ይህን የባቡር ሐዲድ የመሰለ እግርህን የማላይበት የት ሀገር ሊሂድ እንዴ? በቃ እንቅልፍ አንተኛ ማለት ነው። በየመሸታ ቤት ጢምብራ እስኪዞር እየጠጣ ላለመምጣት የማልከውን ረሳ። አንተ አረመኔ ይብላይ ለአንተ። እኔስ እድሜ ለአባቴ ይኸው ቤትህን ተረከበኝ። አባቴ ቆሞ ይሂድልኝ። መጫወቻ አንፈልግ ቢያባረሩህ መድረሻ የሌለ አንተ ነህ። እኔ ሁለት አባቶች አሉ፣ ወላጅ አባቴና አገሬ ሩሲያ። ከዚህ በፊት አምሽተ ላትገባ ቃል ገብተሃል። ዛሬ ፈለግከውን ሽማግሌ አክደል ትለ ብትመጣ የምበገር አይደለሁም። አሁንም ወደ አባቴ ቤት ስልክ ብደውል አልመልስ ብሎ ነው እንጂ እንደ ጠራሁት መኪናውን ይዞ ልጁን ነፃ የሚያወጣው ኩሩ አባት ነው ያለ ሂድና የምትጫወትባትን ሴት ፈልግ። ያው ያው ቤትህን ተረከበኝ። አባቴ ቆሞ ሂድልኝ። ይኸው ልሽ የኔ ቆንጆ አባትሽ እኮ አባትሽ አርፈዋል። ለመርዶ ነው የተሰባሰብ ነው ምን ድርሰት፣ አንቶን ቼኾብ ትርጉም አብርሃም ረታ። ተዋንያን ፍቃዱ ተክለ ማርያም፣ አርጎይን ታደሰ፣ ስናፍቅሽ ተስፋዬ፣ ፋሲል ግርማ።